ናችሁ ዛሬ የምናየው ሎፕን ነው። ጃቫስክሪፕት ሎፕን እንዴት አድርገን ነው የምንጠቀመው የሚለውን ነገር እናያለን። ይሄኛውን ሴሽን ከጨረስን በኋላ ምንድነው ግሬድ ካልኩሌት የሚያደርግ ካልኩሌት አርግቶ ደግሞ ስሙ ሀይስት ስኮር፣ እነዚህን ካልኩሌት አድርጎ አቬሬጁን ኮንሶል ላይ ዲስፕሌይ የሚያደርግልን ነገር ነው። ሁሉንም ከዩዘር ነው ኢንፑት ቫልዩችን ከዩዘር የሚቀበለው ሌሳ። አሁን ለምሳሌ እዚህ ጋር የነምበር ኦፍ ስቱደንት ይቀበላል። ነምበር ኦፍ ስቱደንትን ሶስት ተማሪዎችን የሶስት ተማሪዎች ግሬድ ካልኩሌት ማድረግ ብንፈልግ፣ ከዛ የመጀመሪያውን ስሙን አስገባ ይለኛል። የመጀመሪያው ስም ለምሳሌ ኢማን በለው ከዛ የኢማን ደግሞ ምንድነ ስኮሯ፣ ምን ያህል ነው ያመጣችሁ? ከዘጠና ያመጣችሁን ምን ያህል ነው የሚለው ለምሳሌ ዘጠና ዘጠና አምጥታለች ሴኮንድ ስቱደንት ደግሞ ማንም ብለው አሚራ ስኮሯ ደግሞ ሲች ሰባ ስምንት ይሆን ዘንድ ሶስተኛው ስቱደንት ደግሞ አበበ ስኮሩ ደግሞ ሰማንያ ዘጠኝ ስለዚህ እነዚህ ሪዛልቶቻቸው እንዴት አድርጎ ነው ዲስፕሌ የሚያደርገው ለእነዚህ ጋር ኮንሶል ላይ ያው በእንደዚህ አይነት ወይ ዲስፕሌይ ያደርግልናል በመጀመሪያ ስቱደንት ኢማን ስኮር ያመጣችው ዘጠና ነው ግሬድ ሌቭሏ ደግሞ ኤ ነው ኤክሰለንት የሚል አሚራ ደግሞ ሰባ ስምንት ነው ያመጣችው ግሬዷ ሲ ጉድ አበበ ደግሞ ስኮሩ ሰባ ዘጠኝ ሰማንያ ዘጠኝ ነው ግሬድ ሌቭሉ ደግሞ ቢ ከዛ ደግሞ እነዚህ የአቬሬጅ ስኮሩ የቶታሉ ቶታሉ እነዚህ ያመጡትን ስኮር ሲካፈል ለነምበር ኦፍ ስቱደንት ነው የሚያደርገው ይሄኛው ከዛ ሀይስት ስኮሩ ኦብቪየስሊ ዘጠና ነው። ሎስት ስኮሩ ደግሞ 78 ፓስ ያደረገው ስቱደንት ሶስት ተማሪ ነው። ፌል ያደረገው ደግሞ ዜሮ እያደረገ በእንደዚህ አይነት ወይ ይሰራልናል ማለት ነው። ስለዚህ ይሄኛውን እንዴት አድርገን ነው የምንሰራው የሚለውን መጨረሻ ላይ ይህን ቲዩተር ያጨረሰን በኋላ በራሳችሁ ይህን ፕራክቲስ እያደረጋችሁ እኔም የሚሰራሁትን ፕራክቲስ ማድረግ ትችላላችሁ ማለት ነው። ስለዚህ ስለ ሉፕ አሁን የሆነ የተወሰነ ያህል ሃይላይት ሉፕ ማለት ምንድን ነው? የሆነን ታስክ ሪፒቲቲቭሊ እንዲሰራ ወይም አይትሬቲቭሊ እንዲሰራ የምናደርግበት ወይ ነው ማለት ነው ሉፕ ብለን የምንጠራው ወፈር ሰቨራል ታይፕ ሶፍ ሪፒቲቲቭሊ ኤክስኪዩቲድ ብሎክ ኦፍ ኮድ አንቲል ስፔሲፊክ ኮንዲሽን ሚጥ የሆነን ኮንዲሽን እስኪያሟላ ድረስ ኮዱ ምን ያደርጋል ማለት ነው በተደጋጋሚ አይትሬት እያደረገ እንዲሰራ የሚያደርግ ነገር ነው ይሄ ሉፕ ብለን የምንጠራው በ ዜርስ ሉፕስ አር ኢሴንሻሊ ፎር ታስክ ሰቻስ ይሄ አይትሬቲንግ ኦቨር አሬወር ፐርፎርሚንግ አክሽን የሰርተ የነበረ ታስ የሆነን ታስክን ያችን ኮንዲሽኗን ፉልፍል እስክታደርግ ድረስ የምንሰራበት ወይ ነው። ይሄ ሉፕ ብለን የምንጠራው። ስለዚህ ጃቫስክሪፕት ላይ ወደ ሶስት የሚጠጉ ሉፖች አሉ። ይሄ ፎር ሉፕ፣ ዋይል ሉፕ እና ዱዋይል ሉፕ የሚባሉ ሶስት የሚጠጉ ሉፖች አሉ። ጊዜው ይሄኛው ጃቫስክሪፕት በጃቫስክሪፕት ኮንቴክስት ወይም በጃቫስክሪፕት ሲንታክስ እናየዋለን እንጂ ሁሉም ፕሮግራሚንግ ላንጉዌጅ ላይ ሉፕ አለ፣ እነዚህ ፎር ዱ ዋይል ሉፕ የምንላቸው። ስለዚህ ብራይ አሁን ይሄኛው ምናየው በምንድን ነው በጃቫስክሪፕት ኮንቴክስት ወይም ጃቫስክሪፕት በሚባለው ፕሮግራሚንግ ላንጉዌጅ ኮንቴክስት ነው ምናየው ማለት ነው። ስለዚህ ሉፕ ብለን የምንጠራው ያው ቀደም እንደተነጋገርነው ፎር ሉፕም ላይ ምንም ዱ ላይ ዱ ዋይል ሉፕም ዋይል ሉፕ ላይ ሁን ምንድን ነው የሆነን ታስክን ሪፔቲቲቭሊ እንዲሰራ የሚያደርግ ነገር ነው። ስለዚህ ፎር ሉፕስ ካን ኤግዚኩት ኤ ብሎክ ኦፍ ኮድ ነምበር ኦፍ ታይምስ። ስለዚህ እዚህ ጋር ፎር ሉፕን እንዴት አድርገን ነው የምንሰራው የሚለውን ነገር ስናይ ደግሞ ፎር ስቴትመንት ክሬትስ ሉፕ ዊዝ ስሪ ኦፕሽን አለው። መጀመሪያ ኢኒሻላይዝ እናደርገዋለን ኢኒሻላይዝ ካደረግነው በኋላ ኢኒሻላይዝ ካደረግነው በኋላ ምን እናደርጋለን ኮንዲሽኑ እናስቀምጣለን። ኮንዲሽኑ ካስቀመጠን በኋላ ደግሞ ኢንክሪመንት ወር ዲክሪመንት የሚያደርግበትን ቫሊው እናስቀምጠለታለን ኢንክሪመንት ወር ዲክሪመንት የሚያደርግበትን ቫሊው እናስቀምጠለታለን ማለት ነው። ሌሱ አሁን እዚህ ጋር አምስት ቁጥሮችን ዲስፕሌይ የሚያደርግ ፈንክ እንትነ ሉፕ መስራት የምንፈልግ ፎር ከዛ ቫሪያብሉ ሌት አይ ኢኳልስ ቱ ከማን ጀምር ከዜሮ ይጀምርለኝ ከዛ በኋላ አይ ሌስ ዛን ወር ኢኳልስ ቱ አይ ለዛን ኦር ኢኳልስቱ አይ ለዛን ኦር ኢኳልስቱ ስሪ ኦር ፎር ፋይፍ የሚሆን ከዛ በኋላ አይ ፕላስ ፕላስ አይ ፕላስ ፕላስ ከዛ በኋላ ኮንሶል ሎግ ላይ ኮንሶል ላይ ምን ያወጣልኝ ማለት ነው። ሎግ ሎክ ምን ያወጣልኝ እንለዋለን የአይም የአይን ቫሉ አውጣልኝ ማለት እንችላለን ማለት ነው። ስለዚህ ይሄኛው የፎር ሉፕ ሲንታክስ እንዴት ነው? መጀመሪያ ኢኒሻላይዝድ እናደርጋለን። ከዛ በኋላ ኢኒሻላይዝድ ካደረግን በኋላ ኮንዲሽኑ እናስቀምጣለን። ኮንዲሽኑ ካስቀመጠን በኋላ ደግሞ ምንድን ነው አይትሬት የሚያደርግበትን ቫሉ እንሰጠዋለን። ስለዚህ ይሄኛው ከታች ያለውን ዲስክሪፕሽን ይህንን ነው የሚያሳየን። መጀመሪያ ምንድን ነው የመጀመሪያ ኤክስፕሬሽን፣ መጀመሪያ የምናስቀምጠው ኤክስፕሬሽን ኤክስኪዩትድ ዋን ታይምስ ቢፎር ዲ ኤክስኪዩሽን ኦፍ ዘ ኮድ ብሎክ፣ ያው ኮንዲሽኑ ነው መጀመሪያ ቼክ፣ ኢኒሻላይዝ ማድረግ አይነት ነገር ነው። በመቀጠል ደግሞ ኮንዲሽኑ ነው የምናስቀምጠው። ኮንዲሽኑ ማለት ደግሞ የሆነ ኮዱን አይትሬት አድርጎ ከጨረሰ በኋላ ያንን ኮንዲሽን ቼክ ያደርጋል። ያንን ኮንዲሽን ፎልስ የሚያደርገው ነገር ሲመጣ ከሉፑ ይቀጥታል ከሉፑ ይወጣል ማለት ነው። ስለዚህ ኮንዲሽን የምንለው ያንን ነው። ከዛ መጨረሻ ላይ ደግሞ ኤክስኪዩት የሚያደርግበት በእያንዳንዱ ፓርት ላይ የሄደ ቼክ የሚያደርግበት ወይም የሚጨምርበት ወይም የሚቀንስበት ፓርት ደግሞ መጨረሻ ላይ ያለውን ኮንዲሽን ነው ማለት ነው። እዚህ ጋር ያለውን ኤግዛምፕል የሆነ እሱን ነው የሚያሳየው። አሁን እዚህ ጋር ምንድን ነው የሚያደርገው በመጀመሪያ አይ ከዜሮ ነው የሚነሳው ብለናል። ዜሮ ሌዛ ነው ሌዛን ፋይቭ ትሩ ነው፣ አንድ ዜሮ ይወጣል። ከዛ በመቀጠል ደግሞ እዚ ጋር እዚ ጋር ደግሞ አንድን ቼክ ያደረጋል፣ ትሩ ነው ይወጣል። ሁለትን ቼክ ያደረጋል፣ ይወጣል። ሶስትን ቼክ ያደረጋል፣ ይወጣል፣ ኮንሶል ላይ ይወጣል። ከዛ አራትን ቼክ ያደረጋል። እዚ ጋር አራትም ከአምስት ያንሳል፣ ይህም ትሩ ነው ይወጣል። አምስት ከአምስት ያንሳል፣ ይሄ ፎልስ ስለሆነ እዚ ጋር ሉፕ እዚ ጋር ያቆማል። ስለዚህ ሉፕ እዚህ ጋር ያቆማል። ዜሮ አንድ ሁለት ሶስት አራትን ፕሬንት ፕሪንት ያደርግልናል ማለት ነው። ዋይል ሉፕ ላይ ሲሆን ደግሞ ጀስት ሲንታክሱ በእንደዚህ አይነት ወይ ቫሪያብል ዲክሌር እናደርጋለን። ቫሪብል ዲክሌር ካደረግን በኋላ ያንን ኮንዲሽኑ ቫሪያብሉ ላይ ቼክ እንዲያደርግ እናደርገዋለን። ለምሳሌ ካውንት በእንደዚህ አይነት ወይ ከዛ ካውንት ፕላስ ፕላስ በዲ ላይ ነው አፕዴት እንዲያደርግ የምናደርገው። ዱዋይ ሉፕ ሲሆን ደግሞ ሲሚላር ቱ ዋይ ሉፕ በት ኮድ ብሎክ ኤክስኪዩት አት ሊስት ዋንስ ቢፎር ኮንዲሽን ቼክ። ስለዚህ ኮንዲሽኑ ቼክ ሳያደርግ ነው ኮዱ ኤክስኪዩት ማድረግ የሚችለው። ስለዚህ ምንም ኮንዲሽኑ ኢኒሺያል ላይ ራሱ ፎልስ ቢሆን ዱዋይ ሉፕ ከተጠቀምን አንድ የኮዳችን ምን ይሆናል ኤክስኪዩት ይሆናል ማለት ነው። የሆነ አንድ አውትፑት እናገኛለን። በመቀጠል ደግሞ በኮድ ስናየው ደግሞ ይሄኛው በኮድ ስናየው ምንድን ነው ደሴ፣ አሁን ይሄኛውን ቅድም የጻፍኩት ኮድ ነበር። እሱን ላጥፋላችሁ እና የምታየር ኮዱን ከስክራች ጀምረን እንጻፈው። ኮዱን ከስክራች ጀምረን ስንጽፈው ምንድን ነው በመጀመሪያ ፈንክሽን ዲክሊየር እናደርጋለን። ፈንክሽን ዲክሊየር እናረጋለን። ፈንክሽን ዲክሊየር ስናደርግ እንዴት ነው ባለፈው እንዳየነው ፈንክሽን ኪወርድ እንጠቀማለን። ከዛ በኋላ ስቱደንት

ጀስት ዝም ብለን ምንም የምናስገባበት ነገር የለም። በኋላ የተቀበልነውን ነገር ምን እናደርጋለን? ፑሽ እናደርግበታለን ማለት ነው። ከዛ ነንበር ኦፍ ስቱደንትን መቀበል። ይሄ ኮንስት ካውንት ኢኳልስቱ ነንበር። ከዛ ነንበር ኦፍ ስቱደንትን ያስገባልናል እዚህ ጋር። ነንበር ኦፍ ስቱደንትን ካስገባልን በኋላ ነንበር ኦፍ ስቱደንትን ካስገባልን በኋላ ምን እናደርጋለን የግሬዱና ኔሙን የምንቀበልበት አይትሬት እናደርጋለን ማለት ነው። እዚህ ጋር አይትሬት ስናደርግ እዚህ ጋር ዴት አይ ከዜሮ ይነሳል። ከዛ አይ እስከ ካውንት ወይም ይሄኛው ለምሳሌ ሶስት ብናስገባ ነምበር ኦፍ ስቱደንት ሶስት ብናስገባ ሶስት ድረስ ከዛ ደግሞ ሶስቱንም የስሙን እንድናስገባ የግሪዱን እንድናስገባ ይጠይቀናል ማለት ነው። ከዛ በኋላ ምንድነው የምናደርገው? ይህን ካደረግን በኋላ ስቱደንትን ፑሽ እናደርጋለን። ይሄ ኔምና ግሪዱ? ቅድም ዲክለር ያደረግነው እዚህ ጋር ኢምፒቲ አሬ ነበር። እዛ ላይ ሴቭ እንዲሆን ፑሽ እያደረግነው እንሄዳለን። ከዛ በኋላ በመቀጠል ምንድነው የምናደርገው አደርገው ከዛ በመቀጠል ቶታል ስቱደንትን ቶታል ስቱደንት ሌት ሌት ቶታል ቶታል ቶታል ቶታል ቲንክ ቶታል ዜሮ ቶታል ዜሮ። ከዛ ደግሞ ሌትስ ሃየስት ሃየስት ስኮሩ እዚህ ጋርም ሃየስት ስኮሩ ምንድን ነው ያ? ሃየስት ስኮሩ ምንድን ነው ሎወስት ስኮሩ። ከዛ ደግሞ ሌትስ ፓስ ካውንት ዜሮ ፌል ካውንት ዜሮ እነዚህን ቫሪያብሎችን ዲክለር እናደርጋለን። ከዛ በኋላ ምን እናደርጋለን? ሉፕ እናደርጋለን ማለት ነው። የስቱደንቱን ስኮሩን ቶታል ስኮሩን ለመስራት ሉፕ እናደርጋለን። ሉፕ ስናደርግ እንዴት ነው ፎር ፎር ፎር አይ ኢኳልስቱም አይ ኢኳልስቱም እዚህ ጋር ቫሪያብል አለ ሌት ቃይ ኳልስ ቱ ከዛ ቶታል ኳልስ ቱ ቶታል ፕላስ ኦር ማይነስ ቶታል ፕላስ ኦር ማይነስ ያ ይሄኛው እንደዚህ እናደርጋለን። ከዛ ደግሞ ሃይስት ግሬዱ ስኮሩን ቼክ ካደረግን በኋላ ስኮሩን ቼክ ካደረግን በኋላ እዚህ ጋር ቶታሉን ሰርተናል። በመቀጠል ደግሞ የሚሰራው ምንድነው እዚ ጋር ከዛ በመቀጠል ምንድን ነው የምናደርገው? ዲተርማይንድ ዲተርማይን ዲተርማይን ሃይስት እና ሎስት ኖወይ እና ሃይስት እና ሎስት ሌቭሉ ሳይሆን ዲተርማይን ምን እናደርጋለን? ሌቭሉን ዲተርማይን እናደርጋለን። ይሄ ሌቭል ኤቢሲ የሚባለው ማለት ነው። ሌት ሌቭል ኢኳልስ ቱ ሌቭል ኢኳልስ ቱ ኢምፒቲ ስትሪንግ ከዛ ግሬዱ ከዘጠና ከዛ በላይ ሲሆን ሌብሉ ኤ ይሆናል። እዚህ ጋር ደግሞ ምን እንበላው ኤክሰለንስ። ያ ከዛ ኤልስ ከሰማኒያ ሲሆን ቬሪ ጉድ፣ ኤልስ ሲ። ከዛ ደግሞ ግሬዱ ከስልሳ ሲሆን ፓስ። ባይ ዲፎልት ደግሞ ምን ይሆናል ማለት ነው? ፌል ይሆናል ማለት ነው። ኤልሱ ፌል ይሆናል። ከዛ እዚህ ጋር ይህን ቼክ ካደረግን በኋላ ፓስ እና ፌል እንሰራለን ማለት ነው። እዚህ ጋር ፓስ ኦር ፌል ፓስ እና ፌል ስንሰራ ደግሞ ኢፍ ግሪድ ከ60 በላይ ከሆነ ፓስ ካውንት ካውንት ያደርጋል። አሊያ ደግሞ ምንድነው የሚያደርገው? ፌል ካውንት ካውንት ያደርጋል ማለት ነው። በመቀጠል የምንሰራው ሃይስት እና ሎስት ስኮሩ ሃይስት እና ሎስት ስኮሩ ስንሰራ ነው። በእነዚህ አይነት ወይ ሃይስት እና ሎስት ስኮር እንሰራለን ከዛ አቬሬጁን ካልኩሌት እናደርጋለን አቬሬጁን ካልኩሌት ካደረግን በኋላ በእንደዚህ አይነት ወይ ግሪዱን ዲስፕሌ እንዲሆን እናደርጋለን። ከዛ እስቲ ቼክ እናደርገው ይሰራል ብዬ አስባለው ዋይ ስለዚህ ረን ስናደርገው መጀመሪያ ነምበር ኦፍ ስቱደንትን ይጠይቀናል። እዚህ ጋር ሶስት ስቱደንት ለማስገባት እንፈልግ ከዛ ስቱደንት ዋን ኢማን ኢማን የኢማን ግሬድ አስገባ ይለኛል። ዘጠና ስምንት ስቱደንት ቱ ደግሞ ሙሚራ የሷን ግሬድ ደግሞ ሰማኒያ ዘጠኝ የስቱደንት ስሪ ደግሞ አበበ የእሱን ግሬድ ደግሞ ስንት ይሆን ፌል ያደርገውን ለማየት ቼክ ለማድረግ አርባ ስለዚህ እዚህ ጋር ምንድነው ስቱደንት ኢማን ዘጠና ስምንት ሌቭል ኤክሰለንት ያበበ ፌል አድርገዋል ከዛ አቬሬጅ የክላሱ አቬሬጅ ውጤት ሀይስት ስኮሩ ሎስት ስኮር ከዛ ፓስ ያደረጉት ስቱደንት ሁለት ናቸው ሶስተኛው ደግሞ ፌል አድርገታል ብሎ ያሳየናል ስለዚህ በእንደዚህ አይነት ወይ ፈንክሽን ሎፑን መርጃ አርግተን መጠቀም እንችላለን ማለት ነው ስለዚህ የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ ዛሬ ያለን ሴሽን በዚህ ላይ ያበቃል። እነዚህ ኮዶችን ኖቱን ማግኘት የምፈለገው ከሆነ ጊትሀብ ላይ አሊያ ደግሞ ቴሌግራም ቻናል አለ። ቴሌግራም ቻናሉ ላይ አክሰስ ማድረግ ትችላላችሁ። ፕሊስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። የትኛውም ጥያቄ ካላችሁ ኮሜንቱ ላይ ያስቀምጡልኝ። ወዳቸዋለን። ባባይ